ባምባሰል ከአራት በላይ አውደ ውጊያዎች ተካሂደዋል። ጫፌ፣ ውጫሌ፣ ጭሳ፣ ውርጌሳ ከባድ ትንቅንቅ ሲካሄድ ውሏል። ውርጌሳ ከተማ ዳግም በፋኖ ኃይሎች ነጻ ወጥታለች። በአምባሰል ተራሮች በመድፍ የታጀበ ከባድ ውጊያ ቀጥሏል። ከላላ ላይም አፍላ ውጊያ ተቀስቅሷል። የጎንደርና ወሎ አዋሳኝ ቀጠናዎች ደግሞ በፋኖ ኃይሎች ቁጥጥር ስር ገብተዋል። ጨጮሆ፣ ዘቢጥ፣ ገረገራና ፍላቂትን ጨምሮ ዙሪያውን ያለውን የግንባር መረጃ በቀዳሚው ዜና ወጃችን ይዘነዋል። ቀጥታ ከግንባር ይቀርባል። የኢትዮጵያን አንጥሮ ሀብት ለጦርነት ፖሊሲ ማስፈጸሚያው በመዋል ላይ የሚገኘው የብልጽግናው አገዛዝ ባለፉት 24 ሰዓታት ብቻ 20 የድሮን ጥቃቶችን ማድረሱ ታውቋል። ይህ ዜና አየር ላይ የዋለ ባለበት ሰዓት ጥቃቱን ሊጨምር ቢችልም ያለፉት 24 ሰዓት 20 የድሮን ጥቃቶችን የተመለከተ የግንባር መረጃ ይዘናል። ከሰሞኑ በአራት ኪሎ የተካሄደው ወታደራዊ ስብሰባ ጂኦ ፖለቲካዊ አላማና ተልኮ ያለው ስለመሆኑ ተጠቁመዋል። በሚስጥር የተያዘውን ይህን ወታደራዊ ስብሰባ በተመለከተ ከይፋይ መረጃዎች ጋር አያይዘን ያሰናዳ ነው የመረጃ ትንታኔ ሰዓቱን ጠብቆ ወደ እናንተ ይደርሳል። በዘመናዊው ዓለም የጦርነት ታሪክ በውጊያ መሀል ቆስለው የሚያዙ ተዋጊዎች ሰብአዊ ክብራቸው እንዲጠበቅ ዓለም አቀፍ የጦርነት ህጉ ያስገድዳል። እንዲያም ሆኖ የጦር ወንጀለኛው የብልጽግና አገዛዝ ከሞት የከፋ በደል በየትኛውም የዓለማችን ጦርነት ባልታየ ሁኔታ ቆስለው በተያዙ ወገኖች አካል ላይ አሰቃቂ ድርጊት በመፈጸም ላይ ይገኛል። ከሰሞኑ በሴት አጋዮች ላይ የተፈጸመውን አሰቃቂ ግድያ በተመለከተ ከዓለም አቀፍ የጦር ህጉ አኳያ እንዴት ይታያል ስንል ምሁራንን አነጋግረናል። ይህም ሌላኛው መረጃችን ነው። ሰላም ጤና ስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የድል መረጃ ወደምንመለከትበት ዜናችን እናምራለን ባምባሰል ወረዳ ከአራት በላይ አውደውጊያዎች ተካሂደዋል። ጨፌ ውጫሌ፣ ጭሳ፣ ውርጌሳ ከባድ ትንቅነቅ ሲካሄድ ውሏል። በቀጠናው ከግማሽ ቀን በላይ በዘለቀው አውደውጊያ ፋኖ ያገዛዙን የውጊያ ስነን ቦና የሰበረ ድል ማስመዝገቡ ታውቋል። በአፋብሃ ምስራቅ አማራ ቀጠና መኔሊከዝ ልጅያሱ ኮርስር የሚገኙት ከራምቦ ክፍለ ና ከራሳሌ ክፍለ ጦር የተውጣጡ አሃዶች እንዲሁም የእጁ ክፍለ ጦርና ባለሽርጡ ክፍለ ጦር የተሰኙ የፋኖ ኃይሎች ዛሬ ጥቅምት ስምት ሳምንት ከንጋት ጀምሮ በደው ወሎና ሰሜን ወሎ ከጨፌ ጉጫሌ፣ ጭሳ፣ ጉርጌሳ የደረሰ ሰፊ ቀጠናዎችን ያካለለ ውጊያ በማድረግ ላይ ናቸው። ይህ ዜና እስከጠናቀረበት እኩለ ቀን ድረስ ውጊያው የቀጠለ ሲሆን በተለይም የፋኖ ኃይሎች ውርጌሳ ላይ ባደረጉት ከባድ ትንቅንቅ የብልጽግና ጥምር ጦር ምሽግ በመስበር በርካታ ኃይሉን መደምሰስ መቻላቸውን ከግንባር የተገኘው መረጃ አረጋግጠዋል። የፋኖ ኃይሎች ከቀናት በፊት ስልታዊ ወታደራዊ ማፈግፈግ በማድረግ ለቀዋት የነበረችው ውርጌሳ ከተማን በአሁኑ ሰዓት ዳግም በቁጥጥራቸው ስር ማስገባታቸውንም የግንባር መረጃው አረጋግጠዋል። በሌላ በኩል በውጊያ ስትራቴጂክ ጠቀሜታው በ የሚታወቀው አምባሰል ወረዳ በፋኖና በብልጽግና ሰራዊት መካከል እልህ አስጨራሽ ውጊያ በመካሄድ ላይ ሲሆን በውጊያው ገዢ መሬቶችን ቀድሞ የያዘው ፋኖ ወታደራዊ ብልጫ መውሰድ ችሏል። በምስራቅ አማራ ቀጠና አምባሰል ወረዳ ማርዬ፣ ጨፌ፣ ኬንተሪና ወልዎ በተባሉ ቀጠናዎች በተደረገ ውጊያ በርከት ያለ የብልጽግና ሰራዊት እንደተደመሰሰ የልጅያሱ ኮር የግንባር መረጃ ያሳያል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መሌሌ ከዝ ስር የሚገኘው የልጅያ ሱኮር ተዋጊ ኃይሎች በተሳተፉበትና ለሰዓታት በዘለቀው በዚህ አውደ ውጊያ ፋኖ የገዥ መሬት ቁጥጥር ብልጫ ብቻ ሳይሆን የመዋጋት አቅሙን ማሳየት ችሏል ተብሏል። በውጊያው የብልጽግና ጥምር ጦር ሙሉ አቅሙን እንደተጠቀመ የገለጸው የኮሩ የግንባር መረጃ፣ መነሻቸውን ከኮምቦልሻና ከደሴ ከተማ ያደረጉ የስምንት መቶ አንደኛ ኮር የመከላከያ ሰራዊት አባላት በአየር ወለድ ኮማንዶ የመቶ ሰባተኛ አንደኛ ክፍለ ጦር ኮማንዶችና የደቡብ ወሎ ዞን ሚሊሻና አድማብተን አባላት የፋኖን ኃይል ኃይል በከባድ መሳሪያ ሽፋን ለሰዓታት ቢዋጉም ከ20 በላይ የሰው ኃይል አጥተዋል። ከ30 በላይ ምርኮ ተይዟል። በጄኔራል መድፍ በዙ 23ና ሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ የተሰለፈው የብልጽግና ጥምር ጦር በፋኖ ኃይሎች ድል ተነስተዋል። የጠላትን የመዋጋት ስነልቦና የሰበረ የውጊያ ድል አስመዝግበናል ያለው ኮሩ በእጁ የገቡት ምርኮኞች ሰብአዊ ክብራቸውን ጠብቆ እንደያዘም አስታውቋል። አምባሰል ወረዳ በውጊያ ስትራቴጂካዊ አመችነቱ ይታወቃል። ባለፉት ሁለት ዓመታት የአምባሰል ተራሮች በአመዛኙ በፋኖ ቁጥጥር ስር ይገኛል። በሌላ የግንባር መረጃ የጎንደርና ና ወሎ አዋሳኝ ቀጠናዎችም በፋኖ ኃይሎች ቁጥጥር ስር ገብተዋል። በተለይም ጨጮሆ፣ ዘቢጥ፣ ገረገራና ና ፍላቄትን ጨምሮ ዙሪያውን የፋኖ ኃይሎች ነጻ ያወጡት ሲሆን በሰሞኑ ውጊያ ሳንቃ፣ ዘቢጥና ዲባላን የመሳሰሉ ቦታዎች ነጻ ማውጣታቸው ታውቋል። አርማ አስ ተመልካቾቻችን፣ በወሎ ቤት አማራ ቀጠና ያለውን ተጨማሪ የግንባር መረጃ ዘጋቢያችን ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን አላችሁ? ወደ ሰዓቱ የግንባር መረጃዎቻችን ስናመራ አጠቃላይ እንግዲህ በዛሬው እለት በተለያዩ ግንባሮች በተደረጉ ወደ ውጊያዎች ላይ ያተኮረ ይሆናል። እንግዲህ ከሰሞኑ በወሎቤት አማራ የተጀመረው ዘመቻ በሁሉም ግዛቶች ተጠናክሮ ቀጥሏል። በተለይም በወሎቤት አማራ በዘመቻ አባናደው የተገኙ ድሎች ከሰሞኑ በሌላ ዘመቻ ቀጥለው ነበረ። እንግዲህ ከሰሞኑ ደግሞ ረገብ ባለበትም ሁኔታ የአገዛዙ ጥምር ጦር እየተባለ የሚጠራው የሚያደርገው አሰቃቂ ግድያ እንደዚሁም በንጹሀን ላይ ማሰቃየት በተሰዉ ፋኖዎች እንደዚሁም ደግሞ በተማረኩ ፋኖዎች ላይ ያደረገው አሰቃቂ ተግባርን ተከትሎ በዛሬው እለት ህዝባዊ በሆነ መልኩ በተለያዩ ቦታዎች ተጋድሎዎች እየተደረጉ ይገኛሉ። በሁሉም ቦታዎች ላይ ፍጥጫዎች አሉ። ቢሆንም በተለይም በሁለት ግንባሮች ማለትም በሰሜን ወሎ እና እንደዚሁም ደቡብ ወሎ መርሳ፣ ወርጌሳ እና ውጫሌ አካባቢ ከባድ ውጊያ ተደርጓል። በከጧቱ በጀመረው አውደ ውጊያ እንግዲህ ከባድ ድሎችን ፋኖ ተቀዳጅቷል። ከ30 በላይ ምርኮኞችን በሁለት ሰዓታት ውስጥ ብቻ መያዝ ሲቻል ምርኮኞችን ወደ ፋኖ በተለመደው አግባብ እንግዲህ ያገዛዙ ሰራዊት አጸፋ ይመልሳሉ ብሎ ቢያስብም በንክብካቤ በአሁኑ ሰዓት የተያዙበት ሁኔታ ነው ያለው። ከ20 በላይ ደግሞ ሙትና ቁስለኛ ሆነዋል። ከ20 በላይ ሙት እንደዚሁም በርካታ ቁስለኞች ወደ ወልዲያና እንደዚሁም ደሴ ሆስፒታል ባሁኑ ሰዓት እየተመላለሱ ይገኛሉ። የፋኖ ኃይሎችም የወርጌሳን ምሽግ የደመሰሱ ሲሆን በጢሳ እንደዚሁም ውጫሌ አካባቢ ላይ ባሁኑ ሰዓትም በከባድ መሳሪያ የታጀበ ከባድ ተኩስ ያለ ሲሆን በርካታ የአገዛዙ ሰራዊትም ተደምስሷል። በአውደ ውጊያው እንግዲህ የተሳተፉት የልጅ እያሱ ኮር እንደዚሁም የ የእጁ ክፍለጦር የባለሽርጡ ክፍለጦር በጋራ በመሆን ከባድ ምት እያሳረፉበት ይገኛሉ። በተመሳሳይ በደቡብ ወሎ በተለይ ምዕራብ ወረዳዎች ሰሞኑን ከባድ እንቅስቃሴ ሲያደርጉት የነበሩት የራሳሊ ኮል በተለይም የአትሮንስ ብርጌድ እንደዚሁም የአርበኛ ደሳለኝ ክፍለ ጦር የተውጣጡ ሻለቆች እንደዚሁ ከሁሉም ወረዳዎች የተውጣጡ ሻለቆች የሳጅና አደማል ያባናደው ክፍለ ጦር የታጣ ሻለቃ በዛሬው እለት በከላላ ወረዳ በተለይ ቲርቲራ በተባለ አካባቢ ባከር በሚባል ቦታ ላይ በአሁኑ ሰዓትም ከባድ አውደ ውጊያ እየተደረገ ይገኛል። እንግዲህ አገዛዙ በጀኔራል መርፍ የታጀበ በሞርታር እንደዚሁም በከባድ መሳሪያዎች የታጀበ አውደ ውጊያ በአካባቢው እየተደረገ ሲሆን የፋኖ ሀይሎችን በርካታ ድል አግኝተዋል እስካሁን አሁንም ከአስር በላይ ሙትና ቁስለኛ እንደዚሁም ከሰላሳ በላይ የግል የነፍሰ ወከፍ መሳሪያ ማግኘት ሲችሉ አገዛዙ ሰራዊት እንግዲህ በአሁኑ ሰዓት ወደ ከላላ እንደዚሁም ወደ አቅስታ ሆስፒታል ሙትና ቁስለኛውን እያመላለሰ ይገኛል። አውደ ውጊያው ይህ ዜና በተጠናቀረበትም ሰዓት በአሁኑ ሰዓትም በከባድ መሳሪያ ታጅቦ እንደቀጠለ ነው። በዋርላ ደላንታ እንደዚሁም አሁን በአሁኑ ሰዓትም በደላንታ በጋሽና ዙሪያ አካባቢ ላይ ከባድ የፋኖ ፍጥጫ አለ። በአካባቢው የህዝባዊ ቁጣን በመነሳቱ ህዝቡም የፋኖ ኃይሎችን እየተቀላቀለ ይገኛል። በዚህ ሰዓት በሁሉም የወሎ ቀጠናዎች በሁሉም አካባቢዎች ላይ እንግዲህ አውደውጊያ እየተደረገባቸው ያለባቸው ቦታዎችም አሉ። ከባድ የሆነ መፋጠጥ ያለባቸው እንደዚሁም ካገዛው ሰራዊት ጋር በደፈጣ በመጣበቅ ላይ ያሉ ሲሆን በርካታ መንገዶችም በአሁኑ ሰዓት ተዘጋግተዋል። እንግዲህ አጠቃላይ በተለይም በወሎ ቤት አማራ ያለው ድባብ ይህንን ይመስላል። በሌሎች ቦታዎች ላይም ከባድ አውደውጊያዎች አሉ። ለተናቀሩት መረጃዎች ተስፋዬ ልሳን ነበርኩ ከትግሉ ሜዳ። ባለፉት 24 ሰዓታት ብቻ 20 የድሮን ጥቃት መፈጸሙ ታወቀ። የኢትዮጵያን አንጡረ ሀብት ለጦርነት ፖሊሲ ማስፈጸሚያው በማዋል ላይ የሚገኘው የብልጽግናው አገዛዝ ባለፉት 24 ሰዓታት ብቻ 20 የድሮን ጥቃቶችን ማድረሱ ታውቋል። እንደ መረብ ሚዲያ የግንባር መረጃ ትናንት ጥቅምት 7 በራያቆቦ ግንባር ብቻ ከ19 ጊዜ በላይ የድሮን ጥቃት ተፈጽመዋል። በሌላ የግንባር መረጃ ደግሞ የባህር ዳር ከተማ ሳተላይት ቀበሌ አካል በሆነችው ዳና ማርያም ላይ ረፋር 3 ሰዓት ላይ የድሮን ጥቃት መፈጸ ፍጻሙን ኢትዮ ፎከስ ኒውስ ዘግቧል። ዘገባው እንዳመላከተው በዚህ የድሮን ጥቃት እናትና ልጅ መገደላቸው ታውቋል። በቆቦ በተለይም ደጋማው የቆቦ ክፍልና የላስታ ቀጠናዎች እንዲሁም የእጁ ዙሪያ የተፈጸሙ የድሮን ጥቃቶች ዝርዝር ሰባዊ ጉዳቶች ይፋ እንዳልሆኑ ሆኖም ግን አብዛኞቹ ጥቃቶች በንጹሀን መኖሪያ ቤቶች፣ መሰረተ ልማቶች፣ ቤተ እምነቶች አካባቢ በተለይም ለጸበል የወጡ ንጹሀን የጥቃት ኢላማው ሳይሆኑ እንዳልቀረ ተጠቁመዋል። የብልጽግናው አገዛዝ የድሮን ጥቃቶች የሚፈጽመው ባዓለም አቀፍ አሸባሪዎች ወይም ድንበር ጥሰው በሚገቡ ወራሪዎች ላይ ሳይሆን ሰብላቸውን በሚሰበስቡ አርሶ አርሶ አደሮች ከፈጣሪያቸው ጋር ተገናኝተው በሚመለሱ ምዕመናን በጸበል ቦታዎች ለማህበረ ኢኮኖሚያዊ ጉዳይ በሚንቀሳቀሱ ተጓዦች ነገን በተስፋ እየጠበቁ ትምህርት ገበታ ላይ በተገኙ ህጻናት ተማሪዎችና በአጠቃላይ የአማራ ህዝብ ላይ ነው። ኢትዮጵያ ካላት ድሮኖች መካከል ሰባ በመቶዎቹ የተገዙት በአማራ ህዝብ ላይ ይፋዊ ጦርነት ከታወጀ ወዲህ እንደሆነ ወታደራዊ መረጃዎች ያሳያሉ። በድሀ ህዝብ ግብር ድሮን ገዝቶ የራሱን ህዝብ የሚጨፈጭፈው የብልጽግናው አገዛዝ በ24 ሰዓት ውስጥ ሀያ የድሮን ጥቃት በማድረስ የራሱን የጦር ወንጀል ሪካርድ ሰብረዋል። በዛው ልክ በርካታ ንጹሐንን፣ መሰረተ ልማቶችን ደግሞ ማጥፋቱን ቀጥለዋል። ጣቢያችን አብይ አህመድ የጦርነት ፖሊሲ ባለቤት ናቸው በሚል ተደጋጋሚ ዘገባዎችን የሚሰራውም እነዚህን እውነታዎች መነሻ በማድረግ ነው። የብልጽግናው አገዛዝ በጦር ወንጀል የሚጠየቅበት ጊዜ ሩቅ አይደለም ተባለ። የብልጽግናው አገዛዝ የፈጸማቸውና በመፈጸም ላይ ባላቸው የጦር ወንጀሎች የሚጠየቅበት ጊዜ ሩቅ እንዳልሆነ ምሁራን ተናገሩ። ከጣቢያችን ዘጋቢዎች ጋር ቆይታ ያደረጉት ምሁራን በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ሕዝብ ላይ የጦር ወንጀል በመፈጸም ላይ እንደሆነ ተጨባጭ ማስረጃዎች አሉ። እነዚህን ማስረጃዎች በአግባቡ ማደራጀት ያስፈልጋል ብለዋል ምሁራኑ። ከሰሞኑ በተለያዩ የውጊያ ቀጠናዎች በሴት ፋኒቶች ላይ የተፈጸሙ ያሉ አሰቃቂ ግድያዎች ያገዛዙን ጦር ወንጀል በእጅጉ አክፍቶታል ብለዋል። በዘመናዊ ዓለም የጦርነት ታሪክ በውጊያ መሀል ቆስለው የሚያዙ ተዋጊዎች ሰብአዊ ክብራቸው እንዲጠበቅ ዓለም አቀፍ የጦርነት ሕጉ ያስገድዳል። በዓለም አቀፍ ሰብአዊነት ህግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ የአገር ውስጥ ግጭት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት ይታወቃል። እንዲያም ሆኖ የጦር ወንጀለኛው የብልጽግና አገዛዝ ከሞት የከፋ በደል በየትኛውም የዓለማችን ጦርነት ባልታየ ሁኔታ ቆስለው በተያዙ ወገኖች አካል ላይ አሰቃቂ ድርጊት በመፈጸም ላይ ይገኛል፣ አንስተዋል። ጉዳዩ ከጦር ወንጀል የከፋ ነው ያሉት ምሁራኑ የጦር ወንጀልን ብያኔ ሲያስረዱ ያ አራተኛው ጄኔቫ ስምምነት አንቀጽ 147 የጦር ወንጀልን የሚተረጉምበትን ማብራሪያ አንስተዋል። በአንቀጹ ላይ እንደተመለከተው የጦር ወንጀል ሲባል በጦርነት ውስጥ የሚፈጸሙ ህገወጥ ግድያ፣ ማሰቃየት፣ አሊያም ኢሰብአዊ አያያዝ፣ ይህም ማለት አካል ላይ አሊያም ጤና ላይ ጉዳት ማድረስ፣ ምርኮኞች እንዲዋጉ ማድረግ፣ መብታቸውን መንፈግ አሊያም ፍትህ መንፈግ፣ ሰዎችን ማገድ፣ ንብረት ማውደምና መውረስ የጦር ወንጀል እንደሆነ መደንገጉን፣ እነዚህን ወንጀሎች የብልጽግናው አገዛዝ በአማራ ህዝብ ላይ ባለፉት ሁለት ዓመታት በቀጠለው ጦርነት እንደፈጸማቸው አስረድተዋል። ከሰሞኑ እየተፈጸሙ ያሉ የጦር ወ ወንጀሎች ደግሞ ለዓለም እንግዳ ክስተቶች ናቸው። ፍጹም አረመኔነት እንደሆኑም ገልጸዋል። የጦር ወንጀል አንድ ክፍለ ዘመን ያላስቆጠረ የቅርብ ጊዜ ጽንሰ ሀሳብ ቢሆንም ሕጉ ከጸደቀ ጊዜ ጀምሮ ጨቋኝ ገዢዎች ተጠያቂ ተደርገውበታል የሚሉት ምሁራኑ ጦርነትም ቢሆን ሕግ አለው ይላሉ። የተባበሩት መንግስታት ድርጅት የጦር ወንጀል ሲበይን በጦርነት ወቅት በተዋጊ ወታደሮች ወይም በንጹሐን ዜጎች ላይ የሚፈጸም ከባድ የዓለም አቀፍ የሰብአዊ መብት ጥሰት ነው ይላል። ኢትዮጵያ የስምምነቱ አካል በመሆኗ በሀገሪቱ የሚፈጸሙ ማናቸውም የጦር ወንጀሎች በዓለም አቀፍ የጦር ወንጀል ፍርድ ቤት ጠያቂ ያደርጋል ያሉት ምሁራኑ የብልጽግናውን አገዛዝ የጦር ወንጀሎች በማስረጃ ደረጃ ሰንዶ መያዝ እንደሚገባ አስረድተዋል። በ1949 የጄኔቫው ስምምነት በጦርነት ወቅት መደረግ ስለሚገባቸው የሰብአዊ የመብት ጥበቃዎች በዝርዝር መለየቱን የሚጠቅሱት ምሁራኑ በተመሳሳይ የጦር ወንጀል በድርጊት ግልጽ በሆነ መንገድ ተዘርዝሮ መቅረቡን ያስረዳሉ። በዚህም አንደኛ ሆነ ተብሎ የሚፈጸም የሰዎች ግድያ ሁለት በሰዎች ላይ የሚፈጸም ቶርቸር ሰባዊ ያልሆነ አያያዝ፣ ሶስት ሆነ ተብሎ የሚፈጸም የአካል ማጉደል ተግባር፣ አራት ከወታደራዊ ጥቅም ውጪ የሚፈጸም የመሰረተ ልማትና ንብረት ውድመት፣ አምስት የጦር ምርኮኛን አስገድዶ መዋጋት በምርኮ የያዙትን መረሸን ስድስት ሰዎች ለፖለቲካም ሆነ ለኢኮኖሚ አላማ ማገት፣ ዋና ዋናዎቹ የጦር ወንጀል ሆነው የተባበሩት መንግስታት አባል ሀገራት አጽድቀውታል። ኢትዮጵያ ይህንን ስምምነት ከፈረሙ አባል ሀገራት አንዷ እንደመሆኗ እነዚህ የጦር ወንጀሎች በሙሉ በብልጽግናው አገዛዝ የተፈጸሙ በመሆኑ ተጠያቂነት እንዲመጣ ምሁራዊ ትግል ያስፈልጋል ብለዋል። አገዛዙ ከሰሞኑ የፈጸማቸውን የጦር ወንጀሎች ጨምሮ አጠቃላይ ወንጀሎቹ በጦር ወንጀለኝነቱ እንዲጠየቅ ከወዲሁ ማስረጃዎች ማደራጀት በዚህም ኃላፊነት ወስ ተሰብስቦ የሚሰራ አካል ሊኖር እንደሚገባ ጥሪያቸውን አቅርበዋል። በአለም አቀፍ ብያኔዎች መሰረት በአማራ ህዝብ ላይ በተከፈተው ጦርነት የብልጽግናው አገዛዝ የፖለቲካና ወታደራዊ ኃላፊዎች የጦር ወንጀለኞች ናቸው። ለዚህም በአደባባይ ተጠያቂ እንዲሆኑ ማድረግ የትግሉ ወሳኝ አካል ሊሆን ይገባል ብለዋል። በሚስጥር የተያዘው ወታደራዊ ስብሰባ የጦርነት ፖሊሲ ባለቤቱ ብልጽግና ድንበር ተሻጋሪ ጦርነት በማዋለድ ላይ ነው። ጦርነቱን የሚመሩ ወታደራዊ አዛዦችና የጦርነቱ ፕሮፓጋንዳ ክንፍ የተባሉ ጀኔራሎች ጉዳዩን በማስፈጸም ላይ ይገኛሉ። ከሰሞኑ በአራት ኪሎ የተካሄደው ወታደራዊ ስብሰባ ከዚህ ዓላማ ጋር መያያዙን የሚጠቁም መረጃ ወጥተዋል። ወታደራዊ ስብሰባው በሁለት አውድ ይታያል። አንደኛው አብይ አህመድን ጨምሮ ጀኔራል ጻድቃን ገብረተንሳይና የአብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የተካተቱበት ስብሰባ ዓላማና ይዘትን ይመለከታል። ሁለተኛው ጠቅላይ ሚኒስትሩ ከራስ ገዟ ሶማሊላንድ ፕሬዚዳንት አብዲረህማን መሐመድ አብዲላሂ ጋር ያደረጉትን ስብሰባና የሶማሊላንድ ብሔራዊ ጦር አዛዥ ኒማን የሱፍ ከፊልድ ማርሻል ብርሃኑ ጁላ ጋር ያደረጉት ወታደራዊ ውይይት በሚስጢር ከመያዙ ጋር የተገናኘው ፖለቲካዊ ትርጉም ነው። እነዚህን ጉዳዮች ነጣጥሎም አጣምሮም ለመተንተን ወታደራዊ ምንጮችና የአፍሪካ ኢንተለጀንስን ዘገባ ዋቢ ማድረግ ይቻላል። ዘገባው ስብሰባው ከመጠናቀቁ አስቀድሞ የወጣ ሲሆን የአብይ አህመድ ውሳኔ የሚጠብቅ የወደብ ጉዳይ በአራት ኪሎ ቤተ መንግሥት በጥብቅ እየተመከረበት እንደሆነ አመላካሽ ነው። ፕሬዚዳንት አብዲር ረህማን የሁለት ቀናት የአራት ኪሎ ጉብኝትና ከዚያ ጋር ተያይዘው የተደረገው ውይይት በሚስጥር መያዙን የሚገልጸው የአፍሪካን ኢንተለጀንስ ዘገባ ምናልባትም የሁለቱ መሪዎች ያልተጠበቀ ግንኙነት ምክንያት የንግድና የትራንዚት ስምምነት መፈራረም ዓላማ ሊኖረው ይችላል በማለት ገምተዋል። ስምምነቱ በርበራ ወደብን አቋርጦ ወደ ድንበር የሚያልፉ ሸቀጦችን የሚመለከቱ የጉምሩክ ጉዳዮች፣ ኢንሹራንስና የከባድ ተሽከርካሪዎች እንቅስቃሴ ፍቃድ ጋር የተያያዙ ቴክኒካዊ ጉዳዮችን እንደሚያቅፍ አትተዋል። አብዲ ረህማን ወደ አራት ኪሎ ባብይ ግብዣ ከማቅናታቸው አንድ ቀን አስቀድመው ዱባይ መቆየታቸውን ያስታወሰው ዘገባው የአራት ኪሎ ውይይታቸው ከተገመተው በተቃራኒ መሆኑንም ጠቁመዋል። በአብይ አህመድ በኩል ጦርነትን ኤክስፖርት ማድረግ በሚለው ስትራቴጂያቸው መሰረት በኢትዮጵያ ሶማሌ ጎዴ ዞን የሚገኘውን ኤርፖርት ወታደራዊ ቤዝ ለማድረግ ስራዎች እንደተጀመሩ መረጃዎች ያሳያሉ። በቤተመንግስቱ መንግስቱ በነበረው ስብሰባ ኢታማዦራቸው ብርሃኑ ጁላ የተገኙበት አንደኛው ውይይት የሶማሌላንድ ብሔራዊ ጦር አዛዥ ኒማን ዩሱፍ በተገኙበት በአብይ ትእዛዝ በኢትዮጵያ የሶማሌላንድ ወታደሮችን በብዛት በማሰልጠን ዙሪያ ያተኮረ ስለመሆኑ ምንጮች ጠቁመዋል። ይህ ቀደም ሲል ተጀምሮ በአንካራው ስምምነት ተቋርጦ የነበረ ወታደራዊ ትብብር ዳግም የተነሳው በተባበሩት አረብ ምሬቶች ፍላጎት እንደሆነ ነው የታወቀው። ከጀበል አሊ ወደብ ወደ ሶማሌላንድ በርበራ ወደብ የቀጥታ ጭነት አገልግሎት በ ማስጀመር የበርበራ ወደብን በቀጠናው ከሚገኙ ወደቦች ተመራጭ ለማድረግ እየሰራ ያለው ዲፒ ወርልድ ንብረትነቱ የተባበሩት አረብ ኤምሬቶች መሆኑን የሚያወሱት የጉዳዩ ተከታታዮች የኤምሬቶችን የወደብ ኢምፓየር ለማጠናከር ሶማሌላንድን በወታደራዊ ቁመና በማጠናከር ሀገራዊ ቁመና ማላበስ አስፈላጊ ሆኖ የተገኘ ከመሆኑ ጋር የተያዘ ስብሰባ ስለመሆኑ ምልከታቸውን አስቀምጠዋል። ወታደራዊ ምንጮችም ያረጋገጡት ጉዳይ የቀጠናው ወኪል የሆኑት አብይ አህመድ ከተባበሩት አረብ ኤምሬቶች የሚ ሰጠው የሎጂስቲክና የገንዘብ ድጋፍ የሶማሌላንድ ወታደሮች በኢትዮጵያ እየሰለጠኑ ስለመሆኑ ነው። ከሰሞኑ የቀይ ባህርን ደህንነት ለማጠናከር የሶማሌላንድ፣ የመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገናኝተው ተወያዩ ከሚለው ዜና ጀርባ ያለው ፍላጎትም ኤርትራን ነጥሎ ከጨዋታ ውጪ ለማድረግ ያለመ ሳይሆን እንዳልቀረ ተመላክተዋል። ሶማሌላንድ፣ የመንና ጅቡቲ ከሚጋሩት የባህር ጠረፍ በላይ ኤርትራ የባህር ጠረፉን የምትጋራ ቢሆንም ከዚህ ስብሰባ ውስጥ አልተካተተችም። የስብሰባው ዋና ዓላማ የጋራ ውሃዎችን በመጠበቅ የባህር ላይ ስጋቶችን በመከላከልና በቀጠናው ውስጥ ያሉ ውጫዊ ጣልቃ ገብነቶችን በመቋቋም ዙሪያ በትብብር መስራት የሚል ስለመሆኑ ተዘግበዋል።